ሰላም የሐሳብ ወዳጆች እንደምን ዋላችኋል? ከዚህን ሰዓት ጀምሮ ከአገር ውስጥና ከውጭ የሰማናቸውን እናሰማችኋለን። ይህ ሐሳብ ዜና ነው። ዋና ዋና የአገር ውስጥ ጉዳዮችን እናስቀድማለን። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ህልፈትን ተከትሎ በርካቶች ሐዘናቸውን እየገለጹ ይገኛሉ። የኢፌዴሪ ፕሬዚዳንት ታዬ አጽቀ ሥላሴ ይህንኑ ተከትሎ ባስተላለፉት የሐዘን መግለጫ በዜና ዕረፍታቸው ጥልቅ ሀዘን እንደተሰማቸውና በመልካም አበረክቷቸው ሁሌም የሚታወሱ መሆናቸውን ገልጸዋል። በተመሳሳይ ሀዘናቸውን የገለጹት ጠቅላይ ሚኒስትር አብይ አህመድም የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በህግ እውቅና እንዲኖረው ባደረጉት አስተዋጽኦ ሁሌም እንደሚታወሱ አንስተዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስም ሐዘናቸውን በመግለጽ ኢትዮጵያ አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትንና ለመወደድ የታደሉትን የዘመናችን ጌጥ አታለች ብሏል። የተከበራችሁ የሐሳብ ወዳጆች፣ ስለ ቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ወደ ኋላ ላይ ሰፋ ያለ መረጃ እናጋራችኋለን። አሁን ቀጣዩ ወደ ሰማነው ጉዳይ እናልፋለን። በኦሮሚያ ክልል ባሌ ዞን ሶፍ ኡመር ዋሻ አካባቢ በመገንባት ላይ ያለው የሶፍ ኡመር ሎጅ ፕሮጀክት ልዩ የቱሪዝም አቅርቦት ለመስጠት የተዘጋጀ መሆኑ ተሰምቷል። በድንቅ ተፈጥሮውና ልዩ አፈጣጥሮ ብሎም በአካባቢው ባለው የባህል ጸጋ ተለይቶ የሚታወቀው ይህ አካባቢ ሰፋ ያለ ደረጃን የጠበቀ ማረፊያና ተጓዳኝ መሰረተ ልማትን በማዘጋጀት ላቅ ባለ የቱሪዝም አገልግሎት ረገድ ያለውን ክፍተት እንዲሞላ እንደሚደረግ የጠቅላይ ሚኒስትር ጽህፈት ቤት በማህበራዊ ትስስር ገጹ አስታውቋል። አካባቢውን የሚጎበኙ ቱሪስቶች ቆይታቸውን እንዲያራዝሙ ምቹ ሁኔታን እንደሚፈጥርና በክልሉ ዘላቂነት ያለው የቱሪዝም ልማትን እንዲበረታታ እንደሚያደርግም ጽሑፉ ተጠቅሷል። ጠቅላይ ሚኒስትር አብይ አህመድና አሁን በስራ ላይ የሚገኙ እንዲሁም የቀድሞ ባለስልጣናት ላለፉት ሁለት ቀናት በአካባቢው ጉብኝት ሲያደርጉ እንደነበር ይታወሳል። በዚሁ የጉብኝት ወቅትም ጠቅላይ ሚኒስትር አብይ አህመድ የባሌ ተራሮች ብሔራዊ ፓርክ የቱሪዝማችን አንዱ የማዕዘን ድንጋይ ሆኖ ቀጥሏል። እየተገነባ ያለው የዲንሾ ሎጅ በቅርቡ ሲጠናቀቅ ደግሞ የበለጠ ይጠናከራል። በአካባቢው በመገንባት ላይ ያለውና በቅርቡ የሚጠናቀቀው የሶፍ ኡመር ሎጅም እንዲሁ ቱሪዝምን የኢኮኖሚያችን ቁ ቁልፍ መሪ አድርጎ ያስቀመጠው የኢትዮጵያን የአስር ዓመት ስትራቴጂ እቅድ የሚተገብር ነው ማለታቸው የሚታወስ ነው። በእግረ መንገድ የወይብ ወንዝ የጎርፍ መቆጣጠሪያ ፕሮጀክትን መመልከታቸውን የጠቀሱት ጠቅላይ ሚኒስትሩ ፕሮጀክቱ በሶፍ ዑመር ዋሻ የሚጓዘውን የወንዙን የውሃ ፍሰት በመቆጣጠር ዓመቱን ሙሉ ወደ ዋሻው የሚደረግ ጉዞ እንዳይስተጓጎል ለማድረግ ብሎም የዋሻውን ስነ ምህዳር ለመጠበቅ ታልሞ የተሰራ ነው ያሉት ሲሆን ሁሉም ስራዎች ቀጣይነት ላለው ልማት ያለንን ጽኑ አቋ አቋምና ተግባር የሚገልጡ ናቸው ማለታቸው ተሰምቷል። የኑሮ ውድነትና ስራ እድል ፈጠራ ትኩረት የሚሹ አንገብጋቢ አጀንዳዎች ናቸው ሲሉ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አደም ፋራ መናገራቸው ተሰምቷል። አቶ አደም ፋራ ይህን የተናገሩ ዛሬም ቀጥሎ በዋለው የብልጽግና ፓርቲ የ2018 በጀት ዓመት የሩብ ዓመት አፈጻጸም ግምገማ መድረክ ላይ ነው። እሳቸው እንዳሉት ከተረጅነት መላቀቅ የተሟላ ሉዓላዊነትን ለማረጋገጥ ወሳኝ መንገድ ሲሆን በዚህ ላይ በተቀና። የተዘጋጀ አግባብ መስራት ይገባል። ሶስቱንም ሀገራዊ ግቦች በተሟላ መልኩ ለማሳካት የባለድርሻ ተቋማት ቅንጅት ሊጠናከር እንደሚገባ የጠቀሱት አቶ አረንፋራ በአፈጻጸም ደረጃ እንደ ሀገር ውጤቶች መገኘታቸውን ጠቁሞ ከአካባቢ አካባቢ ያለውን የአፈጻጸም ልዩነት ለማጥበብ መስራት እንደሚገባ አመልክተዋል። በዘርፉ ውጤታማነትን ለማሳደግ በጋራ ማቀድና አፈጻጸሞችን በጋራ በጥልቀት እየገመገሙ መሄድ እንደሚገባ መናገራቸው ተሰምቷል። የተከበራችሁ የሐሳብ ወዳጆች፣ የሰማናቸውን ዋና ዋና ጉዳዮች እየተከታተላችሁ ስለሆነ እናመሰግናለን። አንድ ከአገር ውስጥ የሰማነውን ጉዳይ እናክልና ከዓለም አቀፍ ወደ ሰማነው እናልፋለን። የባለብዙ ወገን ኢንቨስትመንት ዋስትና ኤጀንሲ ኤምአይጂኤ በመጪው ታህሳስ ወር በአዲስ አበባ የባለ ሀብቶችና ፖሊሲ አውጪዎች አውደ ጥናት እንደሚያካሄድ መግለጹ ተሰምቷል። መድረኩ ኢትዮጵያ የውጭ ኢንቨስትመንትን የበለጠ ለመሳብና ለማሳለጥ እንድትችል አዎንታዊ ሚና እንደሚኖረው የተቋሙ ምክትል ፕሬዝዳንት ሂሮሺ ማታኖ መናገራቸው ተሰምቷል። ይህ ሲነገር የተሰማው የገንዘብ ሚኒስትሩ አቶ አህመድ ሺዴ ከዓለም ባንክና ከዓለም አቀፉ ገንዘብ ተቋም አይኤምኤፍ አመታዊ ጉባኤ ጎን ለመፈለጉን ባካሄዱት ውይይት ላይ ነው። በዚህ ውይይት ወቅት ኢትዮጵያ የግል ኢንቨስትመንትን ለማጠናከር ቁርጠኛ መሆኗንና ይህንኑ በትኩረት እየሰራች መሆኑን ያነሱት ሚኒስትሩ ኢትዮጵያ የተገበረችው የኢኮኖሚ ማሻሻያ ለባለ ሀብቶች ይበልጥ የተረጋጋና ሳቢ የማክሮ ኢኮኖሚ ሁኔታ ፈጥሯል ነው ያሉት። ሀገሪቱ የጀመረችውን የለውጥ ጉዞ ለማስቀጠል ከዓለም አቀፍ የገንዘብ ተቋማት ጋር በትብብር እንደምትሰራና የግል ኢንቨስትመንት እንዲጠናክርም ቁርጠኛ አቋም እንዳላት ማረጋገጣቸው ተሰምቷል። የተያዘ በዚሁ ጉዳይ ላይ ከኳታር አቻቸው አሊ ቢን አህመድ አልኩዋሪ እና ከኳታር የልማት ፈንድ ዋና ዳይሬክተር ፉአድ ሐማድ አልሱሌይቲ ጋርም የተወያዩት አቶ አህመድ በኢትዮጵያ እያደገ የመጣውን የኢንቨስትመንት እድል በማስረዳት የኳታር ባለሀብቶች በኢትዮጵያ በተለይም በአምራጭ ኢንዱስትሪ፣ በግብርና፣ በቱሪዝምና ሌሎች ዘርፎች እንዲሰማሩ አስፈላጊው ድጋፍ እንደሚደረግ ማረጋገጣቸው ተሰምቷል። ኢትዮጵያ ከኳታር ጋር ያላትን አጋርነት ከፍ ባለ ደረጃ ትመለከታለች ያሉት ሚኒስትሩ የሀገሪቱን የሁለትዮሽ ትብብር ማጠናከር አስፈላጊ መሆኑን አንስተዋል። የኢትዮጵያን የኢኮኖሚ ማሻሻያ ተግባራት ያደነቁት የኳታር የገንዘብ ሚኒስትር አሊ ቢን አህመድ አልኳሪ በበኩላቸው በንግድና ኢንቨስትመንት ፕሮጀክቶች ላይ በትብብር ለመስራት የሚያስችል አቅም መኖሩን ጠቁመዋል። ሀገራቸው ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት ለማጠናከር ጠንካራ ፍላጎት እንዳላትም ነው ሚኒስትሩ የገለጹት። የተከበራችሁ የሐሳብ ወዳጆች፣ አሁን ከዓለም አቀፍ የሰማኑን ጉዳይ እናሰማችኋለን። በሆንግ ኮንግ አንድ ቃጫኝ አውሮፕላን ከመንደርደሪያው ተንሸራቶ ባህር ውስጥ በመግባቱ ሁለት ሰዎች መሞታቸው ተሰምቷል። የቱርክ የጭነት አውሮፕላን እንደሆነ በተነገረው በዚሁ አውሮፕላን ላይ የደረሰው ይኸው አደጋ ዛሬ ማለዳ የተከሰተ እንደሆነ ነው የተሰማው። ከዚሁ ቦይንግ 747 የጭነት አውሮፕላን ላይ አራት ሰራተኞች መትረፋቸውንና ሁለት የአየር ማረፊያ ሰራተኞች ደግሞ ወደ ውቅያኖስ ተወርውረው በደረሰባቸው ጉዳት ህይወታቸው ማለፉ ተሰምቷል። የአደጋው መንስኤ ይህ መረጃ እስከተጠናቀረበት ሳት ድረስ እየተጣራ መሆኑን ነው ከያሁኒውስ የሰማ ነው። በተመሳሳይ በባንግላዴሽ አውሮፕላን ማረፊያ በደረሰ የእሳት አደጋ ከአንድ ቢሊዮን ዶላር በላይ የሚገመት የንብረት ጉዳት መድረሱን ከቢቢሲ መረጃ ለማወቅ ችለናል። በአውሮፕላን ማረፊያው አልባሳትና ና ጥሬ እቃዎች ላይ ከባድ ጉዳት መድረሱ ነው የተሰማው። በአደጋው ምክንያት በ ሰላሳ አምስት ሰዎች ላይ ጉዳት የደረሰ ሲሆን የደረሰውን የእሳት ቃጠሎ አደጋ ለመቆጣጠርም 27 ሰዓታት መውሰዱ ተሰምቷል። የእሳት አደጋውን መንስኤ ለማጣራት ምርመራ እየተከናወነ ሲሆን አደጋው በቀጣይ የንግድ እንቅስቃሴዎችን ሊጎዳ እንደሚችልም ከዘገባው ለማወቅ ችለናል። የተከበራችሁ የሐሳብ ወዳጆች ሰምተን የምናሰማችሁን ጉዳዮች ከማጠናቀቃችን በፊት አንድ መረጃ ሰፋ አድርገን እናሰማችኋለን። ቀደም ሲል እንዳሰማናችሁ በትላንትናው ዕለት ሕይወታቸው ያለፈው የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ሥነ ሥርዓት በዛሬው ዕለት ይፈጸማል። በወረ ሂመኑ አውራጃ ለጋምቦ ወረዳ ገነቴ ከተማ የተወለዱትና የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ለቀናቶች ባጋጠማቸውም ምክንያት በሕክምና ሲረዱ ቆይተው በትላንትናው ዕለት ሕይወታቸው አልፏል። የሕይወት ጉዞአቸውንና አብርክቶቸውን ሰፋ አድርገን እንሰማለን። አደም ያሲን አባቴ ድሪስ ዘለቀ ይባላል። ገበሬ ነው። ጀግና ነው። ገበሬ ነው። የሰው ሀቅም አይነካ። በጣም ጠንካራ የሆነ ገበሬ ነው አባቴ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሀጂ ዑመር እድሪስ ለቀናቶች ባጋጠማቸው ሕመም ምክንያት በሕክምና ሲረዱ ቆይተው በትናንትና ዕለት ሕይወታቸው አልፏል። የኢትዮጵያ የእስልምና እምነት ተከታዮችን በሚመሩበት ወቅት ሰላምንና ፍቅርን ሲሰብኩ የነበሩት የክርስትና እምነት አባቶች ያደረጉት ጸሎት ለሁሉም ይበቃል በማለት ሲናገሩ የሚስተዋሉት ተቀዳሚ ሙፍቲ ሀጂ ዑመር እድሪስ ከዚህ ዓለም መለየታቸው ታውቋል። በኢትዮጵያ የሚከሰቱ ግጭቶች እንዲቆሙ ጥሪያቸውን ሲያቀርቡ የነበሩት ግጭቶች እንዲቆሙ ከተለያዩ የእምነት አባቶች ጋር ሲሰሩ የነበሩት ከሁሉም በላይ ሰውነት ይቀድማል በማለት ሲናገሩ የሚታዩት ተቀዳሚ ሙፍቲ ሀጂ ዑመር እድሪስ በዛሬው ዕለት በጋርመንት በሚገኘው በመስጊዳቸው አቅራቢያ ስርዓተ ቀብራቸው እንደሚፈጸም ይፋ ተደርጓል። አባታቸው እድሪስ በግብርና ላይ የተሰማሩ እንደሆነ ከዚህ ቀደም ያስታወቁት ሀጂ ዑመር እድሪስ በግብርና ስራ ላይ ጠንካራ እንዲሆኑ ያግዟቸው እንደነበረ ማስታወቃቸው አይዘነጋም። አባታቸው በስነ ስርዓት እንዳሳደጓቸው የተናገሩት ከከተማቸው በመውጣት የሃይማኖት ትምህርት ለመማር ከአባታቸው ፍቃድ ያላገኙ ተቀዳሚ ሙፍቲ ሀጂ ዑመር እድሪስ የሃይማኖት ትምህርት ለመማር ቤታቸውን ጥለው እንደተሰደዱም ሲገለጽ ቆይቷል። የሃይማኖት ትምህርት ለመማር በአካባቢያቸው ወደሚገኙ የእምነት አስተማሪዎች የሄዱት ሀጂ ዑመር እድሪስ ለስድስት ዓመት ከስድስት ወር ቆሎና ውሃ በመመገብ የእስልምና እምነት ትምህርትን ሲከታተሉ መቆይታቸውም ገልጸዋል። በኢትዮጵያ የሚገኙ የተለያዩ የእምነት ተከታዮች በፍቅርና በአንድነት እንዲኖሩ ጥሪ ሲያቀርቡ የነበሩት ሀጂ ዑመር እድሪስ ለእስልምና እምነት ተከታዮች፣ የክርስትና እምነት ተከታዮች የበኩላቸውን አስተዋጽኦ ሲያደርጉ እንደነበረም ሲገልጹ ታይተዋል ይሄን ያህል ሺህ ረድቷል፣ እገሌ ክርስቲያን ይህን ያህል ሺህ ረድቷል ሲሉ ማርያም ቤተ ክርስቲያን ሶስት ሺህ ብር ረድታለች ብሎ ነው ያቀረቡልን። የኢትዮጵያ ሕዝብ የሚዋደድ የሚተጋገዝና የሚከባበር እንደሆነ ሲገልጹ የነበሩት ሀጂ ዑመር ሪስ በሀገሪቱ ውስጥ ሲመጡ የነበሩት ፖለቲከኞች የሕዝብን አንድነት ለመሸርሸርና በእምነት መካከል ግጭት እንዲፈጠር ሲያደርጉ እንደነበረ መናገራቸውም ይታወሳል። ያህል ሀገራችን መልካም ጠባይ ያለው መልካም ተግባር ያለው የሚከባበር የሚዋደድ

የሚተጋገዝ ህዝብ ነው። ህዝብ ማነው? ሽግር መርዝ የረጨበት ማነው? የፖለቲካ ሰዎች ናቸው። የእምነት ትምህርታቸውን ሲከታተሉ የነበሩት ሀጂ ኡመር እድሪስ ወደ አዲስ አበባ በመምጣት በኗር መስጅድ ና በኑር መስጅድ የሃይማኖት ትምህርትም ሲያስተምሩ ቆይተዋል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱ ሰዎች መካከል አንዱ የነበሩት ሀጂ ኡመር እድሪስ በ1967 የምክር ቤቱ አባል ና የኡለማ ሊቀመንበር በመሆን ማገልገላቸውም ይታወሳል። ከ25 ዓመታት በፊት የአዲስ አበባ የመጅሊስ ምክር ቤት ማንኛውም የሃይማኖታዊ ጥያቄዎች በመላ ሀገሪቱ ቢመጣ የመመለ የመመለስ አቅም እንዳላቸው በመግለጽ ለሃጂ ኡመር እድሪስ የሙፍቲነት ማድረግ መስጠቱም አይዘነጋም። የተቀዳሚ ሙፍቲ ሀጂ ዑመር እድሪስን ህልፈት ተከትሎ የሐዘን መልእክታቸውን ያስተላለፉት ብፁዕ ወቅዱስ አቡነ ማቲያስ ታላቅ አረጋዊ፣ የበሳል አእምሮ ባለቤት፣ አገርን የሚወዱ ህዝባቸውን የሚያከብሩ፣ ለተጠቁ ወዳጅ፣ የትውልድ አባት የነበሩ መሆናቸውን አስታውቀዋል። ከብፁዕ ወቅዱስ አቡነ ማቲያስ በተጨማሪ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ና የተለያዩ ከፍተኛ የመንግስት ባለሥልጣናት በሃጂ ዑመር እድሪስ ሞት የተሰማቸውን ሀዘን ገልጸዋል። ከበርካታ ዓመታት በፊት በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በሊቀመንበርነት ሲያገለግሉ የነበሩት ሀጂ ኡመር እድሪስ በሙስሊሞች መካከል የተፈጠሩ አለመግባባቶችን በውይይት ለመፍታት የበኩላቸውን ከፍተኛ ጥረት ሲያደርጉ መቆየታቸውን የእስልምና እምነት አስተማሪዎች ሲናገሩ ቆይተዋል። ሀጂ ኡመር እድሪስ ከአመታት በፊት የኢትዮጵያ እስልምና መፍትሄዎች አፈላላጊ ኮሚቴዎች በእስር ቤት በነበሩበት ወቅት ከሌሎች የሙስሊም መምህራንና አባቶች ጋር በመሆን ለአራት ዓመታት መንግስትን ከኮሚቴዎች ጋር ለማስታረቅ ጥረት ሲያደርጉም ቆይተዋል። 2011 ዓ.ም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሆነው የተመረጡት ሀጂ ኡመር እድሪስ ጠቅላይ ምክር ቤቱ ህጋዊ ሰውነት እንዲያገኝ የማድረግ ትልቅ ስራ ማከናወናቸውን የሃይማኖቱ አባቶች አስታውቋል። እድሜ ዘመናቸውን ለአንድነት የተጉ የሀገር ዋርካ ባለውለታ እንደሆኑ ሲገለጽላቸው የነበሩት ከ50 በላይ ሃይማኖታዊ መጽሐፍትን የጻፉት በ2011 ከአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ያገኙት ተቀዳሚ ሙፍቲ ሀጂ ኡመር እድሪስ ጥቅምት 2018 ከዚህ ዓለም በሞት ተለይተዋል። የተከበራችሁ የሀሳብ ወዳጆች፣ ዛሬ የሰማናቸው ዋና ዋና ጉዳዮች እነዚህ ነበሩ። ቴድሮስ ብርሃኑ ነኝ። ሰላም ቆዩን።